ሰላም ጤና ይስጥልን፣ የተከብራችሁ ተመልካቾቻችን፣ የዕለቱ የብስራት የዩትዩብ የመረጃ ሰዓታችን እነሆ ተጀምሯል። ሰላማዊ ነጋሲ መረጃዎችን ወደ እናንተ እያደረስኩኝ የጋራ ቆይታ አድርጋለሁ። ቀዳሚ ወዳደረግነው መረጃም እናልፋለን። በአዲግራት ዩኒቨርሲቲ ትምህርታቸውን ሲከታተሉ የነበሩ ተማሪዎች ለኢትዮጵያ ህዝብ እንባ ጠባቂ ተቋም ላቀረቡት አቤቱታ ምላሽ ተሰጠም። በአዲግራት ዩኒቨርሲቲ ትምህርታቸውን ሲከታተሉ የነበሩ ተማሪዎች ለኢትዮጵያ ህዝብ እንባ ጠባቂ ተቋም በደል ደርሶብናል በማለት አቤቱታቸውን አቅርበዋል። ተቋሙ በአዋጅ ቁጥር 1307 2016 ላይ በተሰጠው ስልጣንና ተግባር መሰረት ዜጎች ተፈጸመብን የሚሉትን አስተዳደራዊ በደሎችን ተቀብሎ በመመርመር ተገቢውን የመፍትሄ ሀሳብ እየሰጠ መሆኑም ተገልጿል። በዚህም በትግራይ ክልል በአዲግራት ዩኒቨርሲቲ ትምህርታቸውን ሲከታተሉ የነበሩ ተማሪዎች በግጭት ወቅት ትምህርታቸውን መቀጠል ባለመቻላችን በ ሌላ ዩኒቨርሲቲ ተመድበን ትምህርታችንን ያጠናቀቅን ቢሆንም ትግራይ ክልል የተማርነው ማስረጃ ሊመጣ ባለመቻሉ የትምህርት ማስረጃ ሊሰጠን አልቻለም በማለት ቅሬታ ማቅረባቸውን በኢትዮጵያ ህዝብ እንባ ጠባቂ ተቋም የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ የሆኑት አቶ አንለይ ወርቄ በተለይም ለብስራት ሬዲዮና ቴሌቪዥን ተናግረዋል። በመሆኑም ጉዳዩን ለትምህርት ሚኒስቴር ብናመለክትም ለረጅም ጊዜ መፍትሄ ማግኘት ባለመቻላችን አስተዳደራዊ በደል ደርሶብናልም ብለዋል። የኢትዮጵያ ህዝብ እንባ ጠባቂ ተቋም በቀረበው አቤቱታ መሰረት በተጠሪ መስሪያ ቤት ማለትም በትምህርት ሚኒስቴር የተሰጠውን ማብራሪያ አሳውቋል። በዚህም በትግራይ ክልል ያሉ ዩኒቨርሲቲዎች ስራ እስኪጀምሩ በሌሎች ዩኒቨርሲቲዎች በጊዜያዊነት ተመድበው የተመረቁ ተማሪዎች በጊዜያዊነት ከተመደቡባቸው ዩኒቨርሲቲዎች ለሚኒስቴር መስሪያ ቤት የተማሪዎችን የትምህርት ውጤት እንዲልኩ በማድረግ ጊዜያዊ የትምህርት ማስረጃ ሰርተፍኬት ለተማሪዎች ሲሰጥ መቆየቱም ገልጿል። በተጨማሪም የሰላም ስምምነት ከተደረሰ በኋላ ሚኒስቴር መስሪያ ቤቱ ቡድን በማዋቀር መቀሌ በመላክ ከአራቱም የትግራይ ክልል ዩኒቨርስቲ አመራሮችና ሬጂስትራል ኃላፊዎች ጋር በተማሪዎች ማስረጃ ሰጣት ዙሪያ ውይይትም አድርጓል። በመሆኑም ከሌሎች ዩኒቨርስቲዎች የተማሪዎች የትምህርት ማስረጃ በአጭር ጊዜ ውስጥ ተቀብለው የተሟላ የትምህርት ማስረጃ ለተማሪዎች እንዲሰጡ ከስምምነት ላይ የተደረሰ መሆኑንና በሚኒስትር መስሪያ ቤቱ እጅ የነበረ የተማሪዎች ማስረጃ ርክክብ መደረጉን አክሏል። እንዲሁም ሚኒስትር መስሪያ ቤቱ ሁሉም ዩኒቨርሲቲዎች በጊዜያዊነት ተመድበው ትምህርታቸውን ያጠናቀቁ ተማሪዎችን ውጤት በትግራይ ክልል ላሉ ዩኒቨርሲቲዎች እንዲልኩ ማሳወቁንና በትግራይ ክልል ያሉ ዩኒቨርሲቲዎች የተማሪዎች ውጤት ከሌሎች ዩኒቨርሲቲዎች በመረከብ በአጭር ጊዜ ውስጥ የተጠቃለለ የትምህርት ማስረጃ ለተማሪዎች ለመስጠት እየሰሩ መሆኑንና ተመራቂ ተማሪዎች በዚሁ አግባብ የትምህርት ማስረጃዎች ማግኘት እንደሚችሉም ተገልጿል። ተጠሪ መስሪያ ቤቱ የተጠቃለለ የትምህርት ማስረጃ ለተማሪዎች በአጭር ጊዜ ውስጥ እንዲሰጥ እንደሚያደርግ መልስ የሰጠ ቢሆንም ለአዲግራት ዩኒቨርሲቲ ተማሪዎች የትምህርት ማስረጃ አልተሰጣቸውም። በዚህ መሰረት ተጠሪ መስሪያ ቤቱ ከሌሎች የመቀሌ ዩኒቨርሲቲ፣ የአክሱም ዩኒቨርሲቲ እንዲሁም የራያ ዩኒቨርሲቲ ተማሪዎች የትምህርት ማስረጃ እንዲሰጣቸው ያደረገ ቢሆንም የአዲግራት ዩኒቨርሲቲ ተማሪዎች የትምህርት ማስረጃ ግን ይህ መፍትሄ ሀሳብ እስከተጻፈበት ጊዜ ድረስ እንዲሰጣቸው አለመደረጉ አስተዳዳራዊ በደል ሆኖ መገኘቱም ተረጋግጧል። በመሆኑም ተቋሙ የቀረበውን አቤቱታና የተሰጠውን ምላሽ መነሻ በማድረግ የትምህርት ማስረጃቸውን አዲግራት ዩኒቨርሲቲ እንዲሰጣቸው ኃላፊነቱን መወጣት አለበት በሚል የመፍትሔ ሐሳብ መስጠቱን አቶ አንላይ ወርቄ ጨምረው ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለችም። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የ18 ሰዎች ህይወትም አልፏል። በኦሮሚያ ክልል ከመጋቢት 15 እስከ መጋቢት 21 ቀን 2017 ዓ.ም ምረት ድረስ ባሉት ቀናቶች በደረሱ የትራፊክ አደጋዎች የ18 ሰዎች ህይወት ሲያልፍ በ15 ሰዎች ላይ ከባድ፣ በ5 ሰዎች ላይ ቀላል የአካል ጉዳትም ደርሷል። በንብረት ላይ የደረሰውን ውድመት በገንዘብ ሲተመን ከ500 ሺህ ብር በላይ የሚገመት ነው ተብሏል። አደጋዎቹ በተለያዩ ዞኖችና እና ከተሞች የተከሰቱም ናቸው። በአንድ ሳምንት ውስጥ በደረሰ አደጋ ከ11 እስከ 65 ዓመት የእድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑ የተሰኙት ኢንስፔክተር መሰላ ብራ ለብስራት ሬዲዮና ቴሌቪዥን ገልጿል። አብዛኛዎቹ አደጋዎች የተከሰቱት በቀኑና በሌሊቱ ክፍለ ጊዜ የደረሱ ሲሆን አደጋውን ያደረሱት ወንድ አሽከርካሪዎች ናቸው። የሞት አደጋዎች የደረሱት በጭነት፣ በህዝብ ማመላለሻ፣ በባለ ሶስት እግር ባጃጅና በሞተር ሳይክል የተከሰቱ መሆናቸውም ተገልጿል። የአደጋዎች መንስኤዎቹ ከፍጥነት ወሰን በላይ ማሽከርከርና ለእግረኛ ቅድሚያ ለመስጠት፣ የቴክኒክ ችግር፣ ለተሽከርካሪ ቅድሚያ ለመስጠትና ርቀትን ጠብቆ አለማሽከርከር መሆኑን ኢንስፔክተር መሰላ ብራ ቴሌቪዥን ተናግሯል ስትል ሳምራይት ስዩም ዘግባለችም። ተመልካቾቻችን አሁን ደግሞ ከዓለም አቀፍ ያገኘነውን መረጃ እንነግራችኋለን። በቅድሚያም ቻይና ቻይና ጃፓንና ደቡብ ኮሪያ ለአሜሪካ ታሪፍ በጋራ ምላሽ እንደሚሰጡ የቻይና መንግስታዊ ሚዲያ አስታወቀ። ቻይና ጃፓንና ደቡብ ኮሪያ ለአሜሪካ ታሪፍ በጋራ ምላሽ ለመስጠት ተስማምቷል ሲል ከቻይና መንግስት ጋር ቁርኝት ያለው የማህበራዊ ሚዲያ የዘገበ ሲሆን ከዘገባው በኋላ ሴውል በተወሰነ መልኩ የተጋነነ ስትልም ተደምጣለች። ቶኪዮ በበኩሏ እንዲህ አይነት ውይይት የለም ስትልም ተናግራለች። የቻይና መንግስታዊ ሚዲያ ግን ሶስቱም ሀገራት ውድለት በአምስት ዓመታት ውስጥ የመጀመሪያውን የኢኮኖሚ ውይይት ካደረጉ በኋላ የእስያ የኤክስፖርት ኃይሎች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ታሪፍ በመቃወም ክልላዊ ንግድን ለማመቻቸት እንደሚፈልጉም ዘግቧል። ጃፓንና ደቡብ ኮሪያ የሴሚኮንዳክተር ጥሬ ዕቃዎችን ከቻይና ለመግዛት ፍላጎትም አሳይቷል። ቻይና ደግሞ ከጃፓንና ደቡብ ኮሪያ የቺፕ ምርቶችን ለመግዛት ፍላጎት እንዳላት የዩዋን ታንቲያን የተሰኘ ከቻይና ማዕከላዊ ቴሌቪዥን ጋር የሚሰራው ድረገጽ በዌይቦ ላይ በለጠፈው ዘገባ ማስታውቋል። ሶስቱም ወገኖች የአቅርቦት ሰንሰለት ትብብርን ለማጠናከርና በኤክስፖርት ቁጥጥር ላይ የበለጠ ውይይት ለማድረግ ተስማምተዋል ሲል ማክሏል። የደቡብ ኮሪያ የንግድ ሚኒስትር ቃል አቀባይ ስለ ሪፖርቱ ተጠይቀው ሲመልሱ በአሜሪካ ታሪፍ ላይ የጋራ ምላሽ አለ የሚለው ሐሳብ በመጠኑ የተጋነነ ይመስላል ሲሉ የሀገራቱን የጋራ መግለጫ ጽሁፍ ጠቅሰው አስተባብለዋል። የጃፓኑ የንግድ ሚኒስትር ዮጂ ሙቶ ማክሰኞ ለት በሰጡት ጋዜጣዊ መግለጫ ላይ ስለ ጉዳዩ ሲጠየቁ በሳምንቱ መጨረሻ የንግድ ሚኒስትሮች ስብሰባ ነበር፣ ነገር ግን እንዲህ አይነት ውይይቶች አልነበሩም ብለዋል። ስብሰባው የሀሳብ ልውውጥ ብቻ ነበር ሲሉም ሙቶ አክሏል። በእሁዱ ስብሰባ የሀገራቱ የንግድ ሚኒስትሮች በደቡብ ኮሪያ፣ ጃፓን፣ ቻይና የነፃ ንግድ ስምምነት ላይ ክልላዊና አለም አቀፋዊ ንግድን ለማስተዋወቅ ድርድርን ለማፋጠን መስማማታቸውን ከስብሰባ በኋላ የወጡ መግለጫዎች አመላክቷል። ቻይና የታይዋን ፕሬዚዳንት ፓራሳይት ናቸው ስትል ተደመጠችም። ቻይና ወታደራዊ ልምምድን ከታይዋን ሰሜን፣ ደቡብና ምስራቅ የባህር ዳርቻዎች ላይ ያደረገች ሲሆን ታይዋንን ለቻይና ለመገንጠል የሚደረገው ጥረት ላይ ከባድ ማስጠንቀቂያም ሰጥታለችም። የታይዋን ፕሬዚዳንት ላይ ቺንግቴ ፓራሳይት ስትል ቤጂንግ አክላለች። ታይዋን የቻይና ባህር ኃይል ወደ ባህር ዳርቻዋ ሲቃረብ ምላሽ ለመስጠት የጦር መርከቦችን ስትልክ እንደነበረም ተመላክቷል። ቻይና ባለፈው ዓመት ካደረገችው የጦርነት ልምምድ በተለየ መልኩ በይፋ ያልሰየ የመጪው የጥሩ ልምምዷ በኋላ የዩናይትድ ስቴትስ የመከላከያ ሚኒስትር ፒት ሄግስሄት የእስያ ጉብኝትን ተከትሎ ቤጂንግ ላይ በተደጋጋሚ ትችት ሰንዝረዋል። የቻይና ጦር መርከቦችን፣ አውሮፕላኖችና መድፍን በማሰማራት ደሴቲቱን ለመዝጋት በምድር ላይና በባህር ላይ ኢላማዎችን ለመምታትና የአየር ጠለፋዎችን በውጊያ ውስጥ ያለውን ትብብር ለመፈተሽ እንቅስቃሴ ማድረጉን የቤጂንግ ምስራቃዊ ጦር እዝ በሰጠው መግለጫ አስታውቋል። ቻይና ጥቃት መሰል እንቅስቃሴና ታይዋንን በቁጥጥር ስር ስታደርግ ይህ የመጀመሪያው አይደለም። ባለፈው ግንቦት ላይ ተመረቀ ከሶስት ቀናት በኋላ የመጀመሪያው ደሴት ሰንሰለት እየተባለ ከሚጠራው በስተምዕራብ የሚገኙ አካባቢዎችን ሙሉ በሙሉ ለመቆጣጠር የቻይና ኃይሎች የጦርነት ልምምድ በማዘጋጀት በቀጥታ የሚሳይል ሙከራ አካሂዷል። ቻይና በዲሞክራሲያዊ መንገድ የምትመራውን ታይዋንን እንደ ራስዋ ግዛት ትቆጥራለች። የታይዋንን ፕሬዝዳንት ላይን ተገንጣይን በማለት ትወቅሳለች። የምስራቅ ጦር ኮማንድ ባስራጨው የእንግሊዘኛ የቪዲዮ መልእክት ፕሬዝዳንቱን ፓራሳይት ብሎ በመጥራት ታይዋንን በቾፕስቲክ እንደተያዘች ገልጿል። የታይዋን መንግስት ልምምዱን አውግዟል። የፕሬዝዳንቱ ጽህፈት ቤት ቻይና በዓለም አቀፉ ማህበረሰብ ዘንድ ችግር ፈጣሪ መሆኗን በሰፊ እውቅና እንዳላትና የታይዋን መንግስት ራሱን የመከላከል እምነትና አቅም እንዳለው አስታውቋል። የታይዋን መንግስት የቤጂንግን የሉዓላዊነት ጥያቄ ውድቅ በማድረግ የደሴቲቱ ህዝብ ብቻ የወደፊት ጣፈንታቸውን ሊወስኑ ይችላሉ ብሏል። ሁለት የታይዋን ከፍተኛ ባለስልጣናት ለሮይተርስ የዜና ወኪል እንደተናገሩት ከአስር የሚበልጡ የቻይና ወታደራዊ መርከቦች ወደ ታይዋን ቀጠና አቅራቢያ ቀርበው ስለነበረ ታ ታይዋን ምላሽ ለመስጠት የራሷን የጦር መርከቦች ልካለችም ብሏል። ታይዋን በቻይና ጦር ምንም አይነት የቀጥታ ጥቃት እንዳልተፈጸመ ባለስልጣናቱም ተናግሯል። የቻይና የውጭ ጉዳይ ሚኒስትሩ የጦር ልምምዱ ብሔራዊ ሉዓላዊነትን ለመጠበቅና ብሔራዊ አንድነትን ለማስጠበቅ ህጋዊና አስፈላጊ እርምጃዎች ናቸውም ብሏል። ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሴ አብሬያችሁ ቆየው። መልካም ጊዜም